ሺ የምትቀድ ካልሆነ ወይ ለምን አትገኝኝ? በቃ አይኗን ገልጣችሁ አስገባት። ይህንን በፍጹም በፍጹም አላልንም እህቴ። ቤዛ እህቴን ያልሽው ቆንጅም ማነሽ? እስካሁን ካወራችሁ ይበቃል። ናናው ሰዳት። ቤዛ አልገባኝም እህቴን ያለችው። ቆቺ ሴት ማን ናት? ምን ነው? ከዚህ በፊት መንታት ታት እንደነበረሽና ስትወለድ እንደሞተች አልነገርሽኝም ነበር። ሲመስለኝ ወላጆችሽ ተሸውደው ነበር። ምን ይሄ በፍጹም ሊሆን አይችልም። እኛም ስንሰማ እንደዚህ ነበር የደነገጥ ነው። ፈጣሪ ምን ጉድ ነው የምታሳይ? ይሄ ህልም መሆን አለበት። ለማንኛውም እኔ ከቤዛ ጋር መሄድ አለብኝ። ቤዛ ለካ አልነገርኩሽም? ሉላ እኮ ቤዛ ሆና ቤትሽ ውስጥ ነው ያለችው፣ ግን አታስቢ። እስካሁን ከባልሽ ከየተኛቸው አይመስለኝም። አንቺ እርጉስ ምንድን ነው የሰራሽው? እኔ ቢዝነሴን ብቻ ነው የሰራሁት። በነገራችን ላይ ቤዛ ዛሬ ማታ የራት ግብዣ አለባት። ከማን ጋር እንደሆነ ገምጂ። ከዶክተሩ ጋር ነው። ሆን ብለሽ ሱራፌልን ለማበሳጨት ብለሽ ነው አይደል እንደዚህ የምታደርጊው? ግን የመኘኝ መጨረሻሽ አያምርም። ቆይ እኔ ስንት መጨረሻ ነው ያለኝ? እድሜ ለእትሽ መጨረሻን እንደሆነ አሳመረችልኝ። ለማንኛውም ገና የእራት ግብዣ ስላለብኝ የጄል ዘገጃች መልካም ቀን እመ እገልሻለሁ ከዚህ ሳሚ በቃ፣ ሁሉንም ነገር ስናል ብቻችንን ስንሆን እንዴት ደስ እንደሚለን፣ ግን ወዳጆቻችንን መርሳት ያለብን አይመስለኝም። በተለይ ሱራፌልና ቤዛ ሁለቱ ደሞ አሁን ጥሩ የሆነ አይመስለኝም። በተለይ ለሱራፌል የቤዛ ባህሪ ትንሽ መቀየሩ ግራ አጋብቶታል። ታቂያለች ደግሞ ህይወታቸውን እየበጠበጠች ያለች ያቺ የተረገመች ቲጂ የሚሏ ሴት ናት። ሳሚ፣ ቆይ አሁን ሱራፌል ለሷ የሚሆን ጉልበት አጥቶ ነው? ሲጀመር ደግሞ ጉልበት እንደሚያስፈልጋቸው አንዱ ማሳያ ያ ዶክተሩ ነው። እኔ ምን አውቃለው እንዴ። ሱራፌል ለምን ታግሶ እስካሁን ድረስ ያቺን ቲጂ ቤቱ እንዳስቀመጣት ግራ ገብቶኛል? ያ ሁሉ ወንድነቱ፣ ያ ሁሉ ፍከራው ማን እንደሰለበበት እኮ ነው ግራ ይገባልሽ። በቃ ሳሚ ተዋቸው። ለምንድን ነው ማተዋቸው? እነሱን እንተው ነው። ስለና ስለኛና ስለንተ እናወራ፣ ስለ ራሳችን እናወራ። እሺ፣ ደሞ ታውቃለህ፣ እቤት ውስጥ ተነጋግረህ እንደመጣን አትዘንጋ። እሺ፣ አልኩህ እኮ ኩቻዬ። እሺ፣ እሺ። ቆይ ደግሞ ሰርፕራይዝ አለህ ብለ ነበር ያመጣኸኝ። ምንድን ነው ሰርፕራይዙ? ይኸው ግብዣው ነው። ምን ነው ግብዣው? ሰርፕራይዝ ሊሆን አይችልም። በቃ እራቱ ብቻ እንድንበላ ነው ዲዜ ያመጣኸኝ በፊት ነበር ማለት ነው? እኔ አንችን መጋበዝ ሰርፕራይዝ የሚያደርግሽ አሁን ቀረ ማለት ነው? አሁንማ የግሌ ካረኩ በኋላ ለምን ጓጓለሁ። ሳሚ ይልቅ ልጅ ልነሽ ነው የምታመጣት ማለቴ ሳሮን ከፈቀደች እኮ እኛ ጋር መኖር ትችላለች። እና የባልሽን ልጅ ልታሳድጊ ነው በላይ ላይ ማክታው ለመጣህብኝ። ምን ችግር አለው ደግሞ፣ ደስ እያለኝ እንደ እናት ነው ማሳደጋት። ምነው አንች አንቺ ሳንጋባ እናት ለመሆን አማርሽ? ምን ነው ቆይ ይህንን ቃል ደጋግምከው፣ አላገባሽም ልትለኝ አስበሃል እንዴ? ይኸውልሽ ምን መሰለሽ ደጋግሜ ያሰብኩት፣ ደጋግሜ ደጋግሜ ለማሰብ ሞከርኩ። በቃ አንቺ እኔን የምትመጥኝ ሴት አይደለሽም ማለት። ሳሚ፣ እየቀለድክብኝ ነው አይደል? እየቀለድኩብሽ አይደለም፣ የምሬ ነው። ማፈቅርሽ መስሎኝ ነበር፣ ግን በቃ አላፈቅርሽም። እባክህን እባክህን ሳሚ፣ እየቀለድኩ ከሆነ ልቤ ባፌ ልትወጣ ነው። ምንድን ነው? ልክ ነሽ። እኔ በጣም ተሳስቼ ነበር። እስከዛ ድረስ ከአንቺ ጋር ምን አይነት ጊዜ እንዳባከንኩ አላቅም። እንዴት ነው ቆይ እኔ ሁሉ ስሜት ይሰማኝ የነበረው ላንቺ ቆይ እንዴት ነው እኔ የማላውቀው እስከ ዛሬ ድረስ እንደዚህ ልቤ ጥፍት እስኪል ድረስ ለአንቺ ያለኝ ስሜት ለአንቺ ያለኝ ክብር ለአንቺ ያለኝ ፍቅር እንዴት እንደማፈቅርሽ እኮ ጉዳይ ታገቢኛለሽ ኔ እኔ ያለምንም ለኔ ነው ሳሚ ይኔኔ አባት እንእንእንዲ ኧረ ቀስ በይ እንዴ ኧረ ቀስ በይ መልስሽን እየጠበቁ ነው መጀመሪያ ሽን የሚባለው ሁሁ ሳሚ፣ እያገባለሁ እስከ ህይወት የፍጻሜ ድረስ ከአንተ ጋር መሆን ነው የምፈልገው። የኔ እኔ የምወድሽ። ቆይ እንጂ የት ሄድብናል? መጀመሪያ ቀለበቱን ላርግልሽ እንነቸሻ እዛ ተጠፍ ንጎ ጉስቁል ብላ ሳያት ማመን አልቻልኩም ነበር አክስቴ። ጅሳይ ጣም መቼም ፍላጎቱ አይሳካም። የምትፈልገውን ነገር ብናደርግላትም እህትሽን ከመጉዳት ወደ ኋላ ትልም። ምን እያልሽ ነው አክስቴ? መቼም እህቴን አሳልፈን ንስጣት እያልሽኝ አይደለም አይደል? ነገርኩሽ እኮ የምትፈልገውን ነገር አሳካንላትም አላሳካንላትም አትተዋትም። እህትሽ ብዙ ምስጢር ስለምታውቅ በህይወት አትለቃትም። እያስፈራራሽ ነው አክስቴ። ይልቅ ይህችን እርኩስ ለሱራፌን አሳልፈን እንስጣት። ምን ማለት ነው? አሳልፈን እንስጣት ማለት ከዛ አንቺ እናት ምልት ሆኑ ነው? ይኸውልሽ እኔ መታከም እንደማልፈልግ በግልጽ ለሱራፌል ነግሮ ያለሁ እህትሽ ማለቴ ሚስቱን ደግሞ እራሱ ያስለቀቃት በዘዴከት ይጂ ጨካኝ እየሆንሽ ነው መሰለኝ አክስቴ። መጨከን ነው ያለብን፣ ይኔ ልጅ ከዚህ ነገር ለመውጣት እዚህ ነገር ውስጥ እንደከተተችን ሴት ጨካኝ ነው መሆን ያለብን። እኔ ከሆኑ ሰልችቶኛል፣ መሮኛል ምን አንቺ ሻ ምንድን ነው ያደረግሽው? ያደረግሽት እቺ የተረገመች ህይወታችንን አበላሽታ ተዋለች እ ደመቴ ሆነች ሴትዮ አንገት እቺ የተረገመች ህይወታችንን አበላሽታለች ማለት ቆይ፣ ምን ለማለት ፈልገው ነው? ዝም በላት አክስቴ፣ ዝም ብላ ዝም በላማ። አይደለም ቆይ፣ አንቺ ሴትዮ ምን ባደረግሽ ነው ከህይወታችን የምትወጪው? ቤዛ ዛሬ ማታ ለራት ትልቅ እንግዳ ጋብዛለች። ባይሆን እሱን ልታደምና መሄድ አለመሄዴ የምወሰን ይሆናል። ደግሞ የምን እንግዳ ነው? ስለ እንግዳው ቤዛ ራሷ ብትነግር አይሻልም? ቤዛ የምን እንግዳ ነው ደግሞ? ቤቴ የጋበዙ ዶክተሩን ማለቷ ነው? ምን ዝም በላት። እኛ አይደለም የጋበዝ ነው። ሁሉም የራሱ ሀሳብ ነው። አክስቴ ባክሽ ዝም በይ። እኔ ከዚህ በኋላ ይህ ጫዋታ ሰልችቶኛል። ተናገሪ እንደሆነ እራሱ ተናገሪ ያለብኝ በሽታ ይበቃኛል እንደገና ይጨማረብኝ እንዴ ቤዛ ወሬ ነው እንዴ ምንድን ነው ጭራሽ ካንቺ ልሶ ከዚህ በላይ ዱላዬ መቅመስ ማትፈልጊ ከሆነ አሁን ቤት ለቀሽ ውጪ እኔም እዚህ ቤት እየተረገጥኩ መኖር አልፈልግም አሁን በደንብ ማውራት ምን ይችላል ማለት ነው? እሺ እኔንስ? ቆይ ማን የሚረዳል ፈልጌ የሮደእያዋሻ ያለሁት? የኔስ ችግር የኔስ ስቃይ ማን የምንረዳሽ? መጀመሪያም ስትቃዣ አላማርሽኝም ነበር። አክስቷ ነች። ሁሉንም ነገር ያበላሸችው ምን ቤዛ ደግሞ አክስቷ አላት። የለም ግድ የለም ሮቤል የአሁኑ ራት ባይሳካ በሚቀጥለው በእርግጠኝነት ይሳካል። ምን አለ የነራት ራት የምትይውን ነገር ተሽ የዛሬ አመት ገብተሽ የጀመርሽውን ነገር አሁን ብጨርሽልኝ። ይቅርታ ግን ሮቤል እኔ ከዚህ በኋላ በራሴ እቅድ ነው መመራው። ምንድን ነው ያንቺ እቅድ? እሱን እድሜ ከሰጡን ምናየ ይሆናል። እድሜ ከሰጡን ሳሚና ሱራፊ ለእኛ እንደማይተምኑልኝ በጣም እርግጠኛ ነኝ። እኔ አሁንስ የፈራሁት እንደዚህ እንዳንተሽ ምድብድ አድርጎ እንዳያስቀሩኝ ነው ብቻ በእኔ እየተመካሽ እንዳያል። ያንተ እድልም አለቀ። አሁን የኔ እድል እንዳያልቅ መጸለይን ያለብ። ቆይ ከዚህ በኋላ ምን ሊያደርጉን ነው? ይህንን ነገር ለማድረግ ያለው እድል እኔ ብቻ ነኝ። ሰምተኛል አይደል? እና ታዲያ በቀለበት ጉዳይ ተጠምድነው ነው አቤት የጠፋው? ያው ትንሽ እኮ ለመወዳቸው ሰዎች ጊዜ ልስጥ ብዬ ነው። አይሻልም? ታውቃለ፣ መቼ የኛ ጉዳይ ማብቂያም ያለው አይመስለኝም። እውነትን መጨረሻ ላይ ደረስን ስንል አንድ የሆነ ነገር ይጨመራል። እኔ ግን ቆይ ያቸው የተረገመች ትጂ ቤዛ ላይ ምን ብታገኝ ነው እንደዚህ ሙጥኝ ብላ አለቅም ያለቻት? አላውቅም። ሳማ ግን አክስቷ የሆነ ነገር የምታቅ ይመስለኛል። ህይወታችንን አመሰቃቅለው ምናምን ስትል ነበር። እስኪ ቆይ እኔ ልሞክር። ያቺን በረሮ እንደምንም ብዬ ላናዛት። አይሻልም እንደዛ መኝታ ቤት ቶርቸር አርጋት፣ ያ ለኔ ምንም ያልተናገረች እንዴት ነው ላንተም የምትናገረው? ትጂኮ ከገንዘብ ውጭ የምታውቀው ነገር የለም። እሷ ገንዘብ ካየች ወዴትም ልትነዳ ትችላለች። እርግጠኛ ነኝ ከቤዛም ጋር የተያያዘው የገንዘብ ጉዳይ ነው ብዬኮ ነው አውቃለሁ። ግን ንብረቶቹንና ባንክ ያለውን ገንዘብ ስላሳገድኩት ገንዘቡን ከየትም ብላ ልታገኘው። ሱራፊል ቤዛ ግን ንብረቷ እንዳለስ ታሳግድ ምንም ማለት አይችልም። አሁን ላይ ፍቺ እንደጠየቀች ነው። ይገርማል። ቤዛ ከኋላ የሆነ ተጽዕኖ ከሌለ በስተቀር ከኔ ጋር ፍቻ ፈልግ ጉልበት ተጠቅመን ያ የተረገመ ሮቤል እንደዛ ከጨዋታ ውጭ ካደርግ ነው። እቺ በረሮማ አታቅተ እንደ ፈጥጣታለን። በዚህ ሰዓት በጭንቀቴ ጎኒ ስለሆንክ ደስ ብሎኛል። አመሰግናል። አታካብደው ስራፊ። አሁን እኮ ቤተሰብ ያው አሁን ላይ ጥሩ ሙድ ላይ ስላሉ እንኮ ነው። ግን ለአንተና ለሉሲ ደስ ብሎኛል። ግድ የለም ከእሱ ይልቅ አዲስ ህይወት መጀመር አለብን አንተም ቤዛን ድጋሚ ስታገባት ማለቴ፣ ሁለታችንም እንደ አዲስ አዲስ ሙሽሮች እንሆናለን። ሰርጋችንም አንድ ቀን ይሆናል። ለአዲስ ህይወት ጅማሬ፣ ለአዲስ ህይወት ጅማሬ ቸርስ። አዎ አው ትልቅ ስህተት ሰርተናል። ያችን ልጅ አምነን እዚህ ቤት መምጣታችን ራሱ በጣም ትልቅ ስህተት ነው። የራሳችንን ህይወት ለማስተካከል ብለን የሰው ህይወት እየበጠበጥን ያለን። አንቺ ቆይ፣ ስለ እህቴ ምንም አትጨነቂም ማለት ነው? እኔ ግን በተለይ ባይኔ ካየኋት በኋላ በጣም አሳዝናኛለች። ያለን ትልቅ አማራጭ አንድና አንድ ብቻ ነው፣ ለሱራፌል እውነቱን መናገለት። ከሆነ ይሄ በፍጹም ሊሆን እንደማይችል ነግሬሻለሁ። ለምን አይሆንም? አንቺ እምቢ ብትይ ራሱ እኔ እነግረዋለሁ። እንዴ ስለራሴ ህይወት ማሰብ እንኳን ትቻለሁ። ስለ ቤዛ ህይወት ደግሞ ፈጣሪ ያውቅላታል። ያቺ እስስት ሀሳቧን እስከምታሳካ ድረስ ዝም ብያለያት። ደህና ነሽ? ግን ምንድን ነው ያቺ ቲጂ እዚህ ቤት መታ ነበር እ አልመጣችም ከዚህ በኋላም አትመጣም? አክስቴ፣ አንቺ ዝም በይ። ይኸውልህ፣ ሱራፌል አንተ ካየው ቀን ጀምሮ በጣም ጥሩ ሰውና መልካም ሰው እንደሆን ተገንዝቤያለሁ። እመነኝ፣ ከዚህ በኋላ ነገሮች ይስተካከላሉ። ወይንን ነገር ለምንድነው ከቤዛም አልሰማው? ለምንድነው ነው አሁንም ድረስ እየተከራከርችላት ያለችው ለሷ? ሱራፌል አሁን ስለደከመ ግባና አረፈበል። የት ነው የምተኛው? እዛ ቀዝቃዛ አልጋ ላይ ነው የምተኛው። ቤዛ እንደሆነ ከጠላችን ቆይታለች። እባክህ ሱራፌል፣ ካልጠላሽ፣ ኔና መኝታቤት እንሂድና አብረንተኛ በያ ምቶጅን ከሆነ የቀድሞ ፈክታሽን አሳይኝ። እኔ ስለ ደከመኝ ገብቼ መተኛት አለብኝ። እጄን ልቀቀኝ እያሳመመኝ ነው። እጄን ልቀቀኝ። እውነት ግን ከኔ ጋር መፋታት ትፈልጊያለሽ? እባክህ ሱራፌ ትንሽ ጊዜ ብቻ ስጠኝ። እርሶ ስለዚህ ነገር እንደሚያውቁ በጣም እርግጠኛ ነኝ። እባክዎት፣ ጭንቅላቴ ከመፈንዳቱ በፊት የተፈጠረ ነገር ካለ ይንገሩኝ። አክስቴ፣ የመድኃኒት ሰዓትሽ እየደረሰ ስለሆነ ገብተሽ እንውሰድ። ዝም በይ ያልኩሽ። ዝም አልልም። ቆይ ግን ለምንድን ነው ሁለታችሁ ማፌን እያያዛችሁኝ ያላችሁት? ትንሽ አክስቴ፣ ወደ ክፍል አክስቴ። ይህን ነገርማ ከዚህ በኋላ የምቋቋም ይመስል? አሁንማ ጭራሽ እኮ እንደ ሰውም እየቆጠረችኝ አይደለም። ወይኔ ማታ እዛው ሶፋ ላይ ተኝቼ ዝምትኛለሽ፣ በዛው ታሳድርኛለሽ። ድሮስ ታዲያ መቼም መኝታ ክፍል መታብረህ ልተኛ። ማረን እንዴ ምን ችግር አለው? ቀለበት አድርጌልሽ አይደል እንዴ? ያልታደለ ቀለበት ለቀለበት መንገድ ተቃቅፎ ይዞራል። አንቺ ቀለበት ተደርጎልሽም ባልሽን ሶፋ ላይ ታስተኛለሽ። ይ ሰሚ ደግሞ ቆይ፣ ግን አሁን እኛ ምንድነው የቀረን? ለምንድን ነው ለማማ? ማን ማን ነግራት? ምን ብለሽ ምትነግራት? ከጽበል ስትመለስ ምሮታው ሆኜ እንደምጠብቃት ነው። መቼም ይሄንን ዜና ስትሰማ ከዊልቸሯ ላይ ተነስታ ምትሮጥ ይመስለኛል። ቆይ ግን እሷ ለምንድን ነው አንዴ እንኳ የምታማታይ? አይ አንደኛ የለ ሰርጋቸው መጣለሁ ብላ እኮ ይሆናል። የምን ሰርግ ነው የምታወራው? እኔ እንኳን ሰርግ አልፈልግ ብትይስ፣ በዚህ በተወደደ ኑሮ ውድነት ማን ነው ደግሶ የሚያገባሽ? እናቴ በአሁን ሰዓት እኮ ሰርግ መደገስ ምግብሽን በአንበጣ እንደማስበላት መቁጠር እኮ ነው። ታውቂያለሽ፣ በአሁን ሰዓት ሰርግ መደገስ ፋራነት ነው። እንደኔ ነው እንጂ በጓሮ በኩል ይዞ እጥፍ። እኔም ምልህ ያ ያልኩህን ነገር እንዴት አረከው? ማለቴ ከሳሮን ጋር አወራችሁ? ደውዬላት ነበር፣ ትንሽ ሚጣ ታማለች። የምርህ ነው? ቆይ እሺ አሁን እንዴት ናት? ደህና ናት። ሐኪም ቤት ወስዳ ሳይታታለች። አሁን እየተሻላት ነው። ቆይ ግን እዚህ ለምን አታመጣትም? አንቺ ምን ነው፣ እኔ ልጅ ለማሳደግ እንደዚህ ጓጓሽ? ከፈለግሽ እራስሽ ወልደሽ አታሳድግም እንዴ? እሱ የጊዜ ጉዳይ ነው እንጂ መች ይቀራል ብለህ ነው? አሁን በቃ ቤት እንሂድና ቆንጆ ቡና አላፍላለህ። መቼም እንደጠላዋ ሄላ ትማረን እ እ ቁርስ ደርሷል። ወደ ሳሎን አትመጣ? ደግሞ በጠዋት እየጠጣ ነው እንዴ? ቤዛ፣ ማውረት አለ እና፣ ወሬው ከበላን በኋላ ይደርስ። አይሆንም፣ አሁን ማውረት ፈልጋለሁ እዚሁ። ምናልባት አክስቴ እንዳለች ትንሽ ጊዜ ብሰጠንስ? ንገሪኝ እስኪ በእኔና በአንቺ ወት ውስጥ ምንም ዋጋ የሌላት አንድ ሴት ድንገት ወደ ሕይወታችን መጣ። ማን ሆነች እና ነው ወሳኝ ያደረጋት? መሄድ አለብኝ። ቤዚ፣ ምን እያደረክ ነው? ቤዚ ድጋሜ ተጋብተን ሀብትሽን እኩል እንደምታከፍልኝ ቃል ገብተሽልኝ ነበር። አሁን ያንን ነገር እንድታደርግ ይፈልጋሉ። እሺ፣ ግን ቢያንስ ትንሽ ጊዜ ስጠኝ። ቆይ ለማን ነው ጊዜ የምሰጠው? ለአንቺ ወይስ ለትጂ? ለማን ነው ጊዜ የምሰጠው? ነገርኛ! ለእኔ ነው ጊዜ የምሰጠኝ። ቀድሞውንስ አንቺ መች በራሽ ትመሪና ነው፣ ትጂና አክስትሽ እንደ ጋሪ ፈረስ ሲዘውሩሽ የነበረው። አክስቴን እንኳን ከዚህ በኋላ እንድትናገርብኝ አልፈልግም። እንግዲያ ውስጥ እኔ ብቻ ምልሽ ይነገራል። ከፈለግሽ ከዚህ በኋላ ልትፈች እንችያለች አንድ ደግሞ በጣም በእርግጠኝነት የምነግርሽ ነገር ከዚህ ቤት ባዶን አንታ ሁለታችሁንም አጥቻ አይሆኑም። እሺ ብድርሽን ለመመለስ ነው ስልክ ማታነሽው። ከኔ ጋር ትልቅ ጦርነት ውስጥ ለመግባት ፈልገሻል መሰለኝ። ደሞች አክስትሽ ምንም አላማረችኝም። ስለዚህ ቶሎ ወደ አክሽን መግባት አለብን። ማነህ ወንድም፣ እባክህ የፈለከውን ነገር ሰጣለሁ። ይኸው ስልኬን ብርም ሰጣለሁ። ወንድሜ፣ እባክህን። ለብስሽን ቢሆንስ የፈለኩትን እሱን መስጠት ትቻለሽ። ሳሚ ምን እያደረግክ ነው? እባክህ ይህን ነገር ዞር አድርገው። ዝም ብንላችሁ አንቺና ያ የተረገመ ዶክተር ጭንቅላታችን ላይ ወጣችሁ፣ አምባገነን መንግስት ሆናችሁ ብን አይደለ። እኔ እኮ ምንም አላደረግኩም። በነገራችን ላይ ሱራፌል ነው ጠቀም ያለ ገንዘብ እሰጥሃለሁ፣ ሂድና ግደላት ብሎ የላከኝ። ምን ስለ ምን መግደል ነው የምታወራው? እባክህ እኔ የፈለግከውን ገንዘብ ልሰጥ እችላለሁ። ይቻላል። ምን ያህል እሱ ሊሰጠኝ የተስማማውን ሁለት እጥፍ ትሰጭኛለሽ? አሁን እዚሁ ከሆነ እሺ፣ የእሱን እጥፍ እሰጥሃለሁ፣ ግን እባክህን ነገር ዞር አድርገው። ወይ ግን ሱራፌል ደግሞ ሌላ ምርጫ ሰጥቶኛል። ምናልባት ቲጂ ቤዛን ያደረገቻትን ነገር አናዘህ የምትነግርህ ከሆነ እሱ ሚስጠር ካመጣልኝ ልሰጥ የተስማማነውን ሁለት እጥፍ ጨምሬ ይሰጥሃለሁ ብሎኛል። እኔ ምንም አላደረግኳትም። ከእናንተ ነብሷን ስላዳንኩ ብቻ ነው ቤቷ ያስገባችኝ። ምን ልታረግ ነው ታውቂያለሽ፣ ያ የተረገመ ዶክተር ሮቤል ሉሲዬን ያረግብኝን ነገር እያንዳንዷን ነገር እንዴት አድርጌ ነው የምበቀለው እያልኩኝ ሁልጊዜ ነበር ማብሰለስለው። ዛሬ አንቺ ተላላኪው አሽከሯን አገኘሁት። እባክሳሚ እባክሳሚ እንደዚህ እንዳታረግ የፈለግከውን ገንዘብ ሰጣለው አልኩ አደል እንዴ? ደግሞ ስራ ፌል ውሸቱን ነው። ምንም አይነት ገንዘብ የለውም። እንዴ ገንዘቡ እንዳለ በሚሽቱ አደል እንዲ ያለው። አንቺስ ይህን ሁሉ ገንዘብ ከየታ አባሽ ነው የመጣሹ? ንገርኝ እስኪ። ከዛ የጎዳና ህይወት ወጥተሽ መኪና እስከ መግዛት እንደዚህ ያማረ ለውጥ ያመጣሽው፣ የይሄ ሁሉ ለውጥ ያለ ምንም ነውጥ ነው የመጣው? ምናልባት ቤዛን አስፈራርች የተቀበልኩ ከመሰለ በጣም ተሳስታል። እኔ ከቤዛ ፍቅሯን እንጂ ምንም የተቀበልኳት ነገር የለም። ወይ ቲጂ፣ አሁንም በዚህ ያዞንባሽ ሰውን ለማታለልና ለመሸወር ትሞክራለሽ? አረ ተባነነ እንዴ! ሌላ አዲስ ስታይል ቀይር እንጂ ዘመኑ እኮ ዘምኗል። አንቺ ቆይ። አንተ ገንዘብ አደለ እንዲህ የምትፈልገው? ይኸው አሁን ትራንስፈር አድርግልህ አልኩህ እኮ የቤዛን ገንዘብ ነው መልሰሽ የምትሰጪኝ? የቤዛን ገንዘብ መልሰሽ የምትሰጪኝ ከሆነ እሺ፣ ግን ሱራፌል እንደሰጠኝ ነው የምቆጥረው። አሁን አንድ ነገር ትናገሪያለሽ። የገንዘብ ምንጭሽ ማን ነው? ሮቤል። ከሮቤል ነው ገንዘብ የተቀበልኩት። ዮሐን፣ የዋናው ጠላቴ፣ የእሱ ገንዘብማ እንዴት እንደሚጣፍጠኝ ብታይ። አሁኑኑ ገንዘቡን ትራንስፈር ታደርግልኛለሽ። አፍጥኝ። ምን ማለት ነው? ያለሽን ገንዘብ በሙሉ ማለት። እኔ እኮ አንተ የምትለውን ያህል ገንዘብ እራሱ የለኝም መኪናው ራሱ የኪራይ ነው። ትሰምኛለሽ? እኔ ሳሚ እንዳለቃሽ አንድ ጣት ብቻ አይደለም ምቆርጠው። እሺ፣ መደዳውን ነው መመደምድልሽ፣ እንዳለ አንድ ባንድ ሸራርፍልሻለሁ። ግን እኮ እያደረክ ያለው ነገር ዘረፋ ነው። በህግ ላይ ያስጠይቅ ይችላል። የትኛው ህግ? እኛ እንደዛ መከራችን ስታበሉና ስታሰቃዩን የነበረ ጊዜ ያልነበረ ህግ ዛሬ ከየት መጥቶ ነው የሚያሰቃየን እ ንገርኝ እስኪ ንገርኝ፣ ከየት ይመጣል ዛሬ? አሁን ገንዘቡን ትራንስፈር ታደርጊያለሽ ወይስ ጣትሽን ቆርጬ ላጉርስሽ እ ንገርኛ ምን እያደረግሽ ነው? ሽንቴ መጣ። አሁን አለ ይዤሽ ወጠሽ ሽናሹ ሲመስለኝ ወንበር ላይ ረጅም ሰዓት ስላሰራችሁኝ ሽንቴን እየወጠረኝ ነው። እባክህ ቶሎ ቶሎ እየመጣ ነው ሽንቴ

ምን አላደረግኋትም? ለምን አትሰማኝም? ንገርኝ። ምን አባሽ ነው ያደረግሻ? እሺ፣ አሁን በፍጥነት ገንዘቡን አስገቢ፣ አስገቢው፣ ላኪ፣ ገንዘቡን እየጠበኩሽ ነው። ያለበለዚያ አንድ ባንድ አትሽን ሸራርፌ ነው የምጨርስ